አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቤተሰቦች እንድም ሰላም ሰላማችሁ ይብዛ በእያላችሁበት። ዛሬ ከቆይታ በኋላ ተገናኝተናል። ትንሽ ጉንፋን ስለነበረብኝ ነው የጠፋሁት። በጣም ይቅርታ። አሁንም እንግዲህ ጨርሶ አለቀቀኝም ግን እና ዛሬ የመጣሁት በበርካታ ህልሞች ፍቺ ነው። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። አብራችሁ ይቆዩ። ለዛሬው ቪዲዮ የመጀመሪያው ጥያቄ የሚሆነው እኔ ብዙ ጊዜ ወደ ሀገር ስመለስ አያለሁ። እናም ሳልሰራ በመመለሴ አዝናለሁ። አንዳንድ ጊዜ ደግሞ ደርሶ መልስ ተሳፍሬ አያለሁ። ከአገር ከወጣው ብዙ አልቆየሁም ይላል። እንደዚህ አይነቱ ህልም ሲደጋገምብሽ ውድሀቴ ገና አዲስ ከአገር ስለወጣሽ ይህ ማለት ለለመርሻው አካባቢ፣ ለቤተሰብሽ፣ ለጓደኞችሽ ያለሽን ናፍቆት ሊያመለክት ይችላል። እናም ወደ ሀገር ለመመለስ ያለሽን ፍላጎት በህልም መልክ እያሳየሽ ነው ማለት ነው። ሳት ሰሪ በመመለስሽ አዝነሽ ማየትሽ ደግሞ አንዳንድ ጊዜ ሀገር ቤት ያልተጠናቀቁ ወይም ያልጨረሻቸው ነገሮች ሊኖሩ ይችላሉ። እነዚህ ጉዳዮች ደግሞ የስራ ወይም የቤተሰብ ጉዳዮች ወይም ሌሎች ጉዳዮች ሊሆኑ ይችላሉ። አንዳንድ ጊዜ ደግሞ ደርሶ መልስ እንደምትሳፈሪ ወይም እንደሄርሽ ማሰብሽ ደግሞ አሁን ባለው ሁኔታ ወይም ደግሞ ወደፊት ምን ሊፈጠር እንደሚችል አለማወቅሽ እና እርግጠኛ ባልሆንሽው ነገር ላይ ያለሽን ሀሳብ ያመለክታል ማለት ነው። ሌላው ህልሜ ደግሞ ብዙ ጊዜ በእውነታ አንድ ልጅ ነው ያለኝ እና ሁል ጊዜ በህልሜ ሳየው ሁለት ልጅ እንዳለኝ ነው የማየው፣ ስነቃ ግን ያው አንድ ልጅ ነው ያለኝ ምንድን ነው ትላለች። ይሄ ደግሞ የምኞትሽን ነጸብራቅ ሊያመለክት ይችላል። ምክንያቱም ብዙ ጊዜ ሁለት ልጅ እንዲኖርሽ ትፈልጊ ይሆናል። በተለይ ደግሞ አንድ ልጅ በማሳደግ የሚያጋጥሙሽን ነገሮች በማሰብ ወይም ደግሞ ለልጅሽ እህት ወይ ወንድም እንዲኖረው የምታስቢ ሊሆን ይችላል ማለት ነው። ይሄ ካልሆነ ደግሞ ልጆች ብዙ ጊዜ የአንድን ሰው ውስጣዊ ማንነት ወይም አቅምን ያመለክታል። ስለዚህ ሁለት ልጆች እንዳሉሽ ስታስቢ በውስጥሽ ሁለት የተለያዩ ባህሪዎች እንዳሉሽ ወይም ደግሞ ችሎታዎች እንዳሉሽ ያመለክታል ማለት ነው። ይህም ደግሞ በእውነቱ ዓለም ያለሽን ልጅ እና ሌላ የሌለሽን ልጅ አድርገሽ ስታስቢው በእውነቱ ዓለም ያለሽ ልጅ የምታንጸባርቂውና ሁሉም ሰው የሚያውቀው ገጸ ባህሪሽን ሲያመለክት ሌለኛው ደግሞ የተደበቀ ወይም ብዙ ሰው ሊያውቀው የማይችለው ሌላ ገጸ ባህሪ እንዳለሽ ያመለክታል ማለት ነው። አላሁ አለም። ይሄ ካልሆነ ደግሞ ምናልባትም ሁለት ልጆች እንዳለሽ ማለምሽ በህይወትሽ ውስጥ የበለጠ ኃላፊነት ለመውሰድ ዝግጁ ነሽ ማለት ነው። ምክንያቱም ልጆች እንክብካቤያቸው ኃላፊነት ስለሚጠይቅ ማለት ነው። ወይም ደግሞ ቀድሞውንም ከፍተኛ ኃላፊነት እየተሰማሽ ነው ማለት ነው። ልጆች የአዲስ እድገትና የአዲስ ጅምር ለውጦችን ሊያመለክቱ ይችላሉ። ስለዚህ በህይወትሽ ውስጥ የእድገት ወይም የለውጥ ሂደት ላይ ነሽ ማለት ነው። ሁለት ልጆቹ የሁለት የተለያዩ ለውጦች ወይም እድገቶች ላይ እያሳለፍሽ ነው ማለት ነው። አንዳንድ ጊዜ ህልሞች ጭንቀትን ወይም ፍርሃትን ሊያንጸባርቁ ይችላሉ። ምክንያቱም ሁለት ልጆች በአንድ ጊዜ ለመንከባከብ ከባድ ሊሆን ይችላል። ስለዚህ ይህንን በህልም ማየትሽ በአንድ ሁኔታ ላይ ከፍተኛ ጫና እያደረብሽ ነው ማለት ነው። ማለትም ብዙ ነገሮችን በአንድ ጊዜ ለመቋቋም እየጣርሽ ነው ማለት ነው። በህልሜ አንድ ሰው በዱላ እጄ ላይ ይመታኛል፣ በጣም ይመታኛል፣ ዱላው እስከሚሰባበር ድረስ። እኔ ግን ምንም አያመኝም። ዱላው ሲሰበር ተወው ከዛም እጄን ሰዎች አሸጉልኝ። ከዛም ጠርቼ ለምን መማታቱን አቁም ከውለዋለሁ። ሰውዬውን አላውቀውም፣ ግን ትንሽ ትንሽ በሶሻል ሚዲያ የማውቀው ይመስለኛል ይላል። ሁል ጊዜም እንደምንለው ማለት ነው እንጨት በተለይ ርዝቅ ነው። ስለዚህ በዱላ እጅሽን ሲመታሽ መመልከትሽ ምናልባትም አንቺ ካልተጠበቀ ምንጭ ድጋፍን ወይም እርዳታን ልታገኝ ትችያለሽ ማለት ነው፣ ምክንያቱም ድብድብ ድጋፍን ስለሚያመለክት ማለት ነው። በሌላ በኩል ደግሞ ከማታቂ ወይም በትንሽ ከምታቂው ሰው የሚሰነዘርብሽን ትችት ሊያመለክት ይችላል። ይሄ ግን ላንቺ ያን ያክል አልተሰማሽም ይሆናል። ይሄ ደግሞ ምንም እንዳላመመሽ ስታልሚ አሉታዊ አስተሳሰቦችን በቀላሉ እንደማትቀበይ ሊያመለክት ይችላል። እዚህ ጋር ደግሞ ዱላው የቃላት ጥቃትን ወይም ጎጂ አስተያየት ሊሆን ይችላል። ነገር ግን አንቺን ብዙም አይጎዳሽም ወይም ኬርለስ ሆነች ታሳልፊዋለሽ ማለት ነው። በሌላ በኩል ደግሞ ምንም ሕመም ሳይሰማሽ መቅረቱ የትኛውንም ፈተና በጥንካሬሽ መቋቋም እንደምትችይ ወይም የጽናት ችሎታ እንዳለሽ ሊያመለክት ይችላል። ሰውየው ድብድቡን ሲያቆም ለምን መምታት አቋም ክብደ ስጠይቅ ደግሞ በሆነ ነገር ላይ የቁጥጥር ስሜት እንዲኖርሽ ትፈልጊያለሽ ወይም በሌሎች ድርጊት በቀላሉ አትሸነፊም ማለት ነው። አላሁ አለም። በተጨማሪ ሰውዬ ዱላው ሲሰበር ማቆሙ የኃይል አለመመጣጠንን ያመለክታል። ይህም ደግሞ አንቺ ጠንካራ እንዳላደለሽ እና ደካማ እንደሆንሽ ሲያመለክት፣ ህመም ሳይሰማሽ መቅረቱ ደግሞ ይህንን ደካማ ስሜትሽን ለመቃወም እየሞከርሽ ነው ማለት ነው። አላሁ አለም። የሚቀጥለው ጥያቄ ደግሞ በህልሜ የወንድ አሰሪ ጋር ልብሴን አቀላቅዬ ሳጥብ አየሁ። ሌላ ጊዜ ደግሞ የትግረኛ ሙዚቃ ከፍቼ ስጨፍር ሰውዬ የመጣ ወይን የመጣ ምናምን እያልኩ እንዳይቆጣ ስፈራ፣ ነገር ግን እሱን ከኔ ጋር አብሮ መጨፈር ጀመረ። እናም እየተሳሳቅን ስንጨፍር ነበር ትላለች። ከወንድ አሰርሽ ጋር ልብስሽን አቀላቅለሽ ማጠብሽ በስራ ቦታሽ ያለው የስራ ግንኙነትሽ ከመደበኛ ወሰን እየራቀ እንደሆነ ሊያመለክት ይችላል። ምናልባትም ከሱ ጋር የበለጠ የቅርብ ወይም መደበኛ ያልሆነ ግንኙነት እየተሰማሽ ነው ማለት ነው። ልብሶቹን አንድ ላይ ማጠብሽ የመቀራረብ ወይም የእኩልነት ስሜት እንዳለሽ ያመለክታል። ምንም እንኳን እሱ አሰርሽ ቢሆንም በአንድ ደረጃ ላይ እንደምትተያዩ ወይም የጋራ የሆነ ነገር እንዳላችሁ እየተሰማሽ ነው ማለት ነው። ይህም ደግሞ በስራ ቦታሽ ካልተጠበቀው በላይ ቅርርብ ወይም መተዋወቅ እየተፈጠረ ነው ማለት ነው። የሁለተኛውም ህልም ማለትም አንቺ ትግረኛ ሙዚቃ ከፍተሽ ሰውየሽን ስትፈሪ እሱም እንደገና ከአንቺ ጋር መጨፈሩና የተሳሳቃችሁ ስትጨፍሩ መገኘቱ ተመሳሳይ ትርጉም አለው። በመካከላችሁ የጋራነት ወይም መግባባት እንዳለ ሊያመለክት ይችላል። ምናልባትም ከስራ ጋር ባልተያያዙ ነገሮች ላይ ተመሳሳይ ፍላጎት ወይም አመለካከቶች ይኖራሉ ማለት ነው። አሰርሽ ከአንቺ ጋር ሲጨፍር ማየትሽ የስልጣን ተዋረድ እየተቀነሰ ወይም እየተለወጠ እንደሆነ ሊሰማሽ ይችላል። ይሄ ደግሞ ምናልባትም በመካከላችሁ ዘና ያለ እና ወጣ ያለ ግንኙነት ወይም ወዳጃዊነት እየተፈጠረ ነው ማለት ነው። አላሁ አለም። የሚቀጥለው ጥያቄ ደግሞ የምሰራበት ቤት ሆኜ ምግብ እየበላሁ አንዲት በግ ምጥ ያዛትና ጭንቅ ሲላት ምግቡን አቋርጬ አዋለድኳት። ስትወልድ ጥቁር ውሻ ነበረ፣ እናም ቶሎ ትልቅ ሆነ። ከዛም ትንሽ ቆይቶ ወደ ላም ጊደር ተቀየረ። እናም ደግሞ የድሮ ጓደኛዬ አንተ ከቆምክ በኋላ የከዚህ በፊት ያለው ቃል ስላልተነበበኝ ነው፣ ይቅርታ ከቆምክ ጀምሮ ነው፣ ከቆምክ ጀምሮ በጣም እየራበኝ ነው ሲለኝ አስር ብር ሰጠሁት ይላል ጥያቄው። ይሄ የወንድሟ ጥያቄ ነው። ከዛ የእሷ ጥያቄ ደግሞ አለ። በመጀመሪያ በስራ ቦታ ምግብ መብላት በስራ ቦታም ሆነ በዛ ቦታ ላይ ምቾት እንደሚሰማው ያመለክታል፣ ወይም ደግሞ ለስራውና ለኑሮው በራሱ እንደሚረካ ያመለክታል። ምክንያቱም ብዙ ጊዜ ምግብ መመገብ እርካታንና ጉልበትን ያመለክታል። በግ ምጥ ይዟት ስትጨነቅ ማየትና መርዳቱ በግ ብዙውን ጊዜ የዋህነትን ንጽህናን ወይም ጥገኝነትን ያመለክታል። እናም በግዋ ስትጨነቅ ስታዋልዳት ማየት ደግሞ በህይወትኩ ውስጥ አንድ የዋህ የሆነ ሰው ችግር ውስጥ እንደገባና እርዳታህን እንደሚፈልግ ያመለክታል ማለት ነው። ምግብህን አቋርጠ ስትሄድ ደግሞ ለሌሎች ያለህን ርህራሄና በጎ አድራጎት ያመለክታል። በግ ውሻ መውለዷ ግን አዲስ ያልተፈጠረ ነገር ነውና በህይወት ውስጥ አዳዲስ ነገሮች እና ያልተጠበቁ ነገሮች ሊከሰቱ ይችላሉ። ውሻ ታማኝነትን ጥበቃን ወይም በደመ ነፍስ ላይ የተመሰረተ ባህሪን ያመለክታል። ጥቁር ቀለም ብዙውን ጊዜ የማይታወቀውን ወይም ድብቅ የሆኑትን ገጽታዎችን ያመለክታል። ትልቅ መሆኑ ደግሞ ያልተጠበቀው ክስተት ከፍተኛ ተጽዕኖ ሊኖረው እንደሚችል ያመለክታል። ውሻው ወደ ጊደር ላም መቀየሩ ደግሞ እድገትን ለውጥን፣ ወይም ከአንድ የህይወት ምዕራፍ ወደ ሌላ የህይወት ምዕራፍ መሸጋገርን ያመለክታል። ላም ብዙውን ጊዜ አመጋገብን፣ እንክብካቤን እና ብልጽግናን ታመለክታለች። ይሄ ለውጥ ደግሞ መጀመሪያ ጊዜ አስደንጋጭ ወይም ከባድ የነበረው ነገር መጨረሻ ጠቃሚ ወይም ገንቢ ወደሆነ ነገር እየተለወጠ መሆኑን ያመለክታል ማለት ነው። የድሮ ጓደኛ ከቆምቅ ጀምሮ እየራበኝ ነው ማለቱና አስር ብር ስሰጠው ማየት ደግሞ የድሮ ጓደኛ በህልም መታየቱ ከቀድሞ ጓደኝነት ወይም ከቀድሞ ትዝታዎች የተያያዘ ነገር እየተከሰተ ነው ማለት ነው ከቆምቅ ጀምሮ እየራበኝ ነው የሚለው አባባል ደግሞ ለረጅም ጊዜ የቆየ ፍላጎት ወይም ችግር እንዳለ ሊያመለክት ይችላል አስር ብር መስጠትህ ደግሞ ያለህን ለሌሎች ለመካፈል ና ለመርዳት ያለህን ፍላጎት ሊያመለክት ይችላል። በአጠቃላይ በህይወት ውስጥ ያልተጠበቁ ሁኔታዎች ሊከሰቱ እንደሚችሉ ወይም ደግሞ እንደተከሰቱ ያመለክታል። መጀመሪያ ላይ እንግዳ ወይም አስደንጋጭ ቢመስሉ፣ እነዚህ ሁኔታዎች በመጨረሻ አዎንታዊ ለውጥ ለሌሎች አጋዥና ደግ መሆንክ አስፈላጊ እንደሆነም ያመለክታል። እናም ከቀድሞ ግንኙነቶች ወይም ሁኔታዎች ጋር ያልተፈቱ አንዳንድ ነገሮች ሊኖሩ ይችላሉ እናም እነሱን ለመፍታት ትኩረት መስጠት እንዳለብህ እያሳሰበህ ነው ማለት ነው። አላሁ አለም። በህልሜ አንድ ሴት ወደ ሕፃን ተቀየረች፣ ከዛም ወደ ፈረስ፣ ከዛም ወደ ዶሮ፣ ከዛም ወደ ወጣት ሴት ልጅ ተቀይራ እና ተወሰደቻት። አረብ ትመስለኛለች። ይችላል ከዚህ በፊት ፈትቸዋለሁ። እንደ ፈታሁት እርግጠኛ ነኝ። ሆኖም ግን ካላየሹልድ ገምልሽ፣ ሴትዮዋ በተለያየ ቅርጾች መታየቷ የለውጥና የሽግግር ምልክት ሊሆን ይችላል። ይህም ደግሞ በህይወትሽ ውስጥ እያለፈ ሊሆን ይችላል። ወይም አንድ ነገር በተለያየ ደረጃ እያለፈ ነው ማለት ነው። እያንዳንዱ ቅርጽ የተለየ ትርጉም አለው ወይም ምልክት አለው። ህፃን ስትሆን ማየት እሺ፣ አዲስ ጅምርን፣ ጥገኝነትን፣ ንጹህነትን ወይም የእድገት መጀመሪያን ያመለክታል። ፈረሱ ደግሞ ጉልበትን፣ ነፃነትን፣ ሀይልን ወይም ግትርነትን ያመለክታል። ዶሮው ደግሞ የዕለት ተዕለት ተግባራትን ጥንቃቄን ወይም የመከላከልን አስፈላጊነት ያመለክታል። ወደ ወጣት ሴት ስትቀየር ማየትሽ ደግሞ ወጣት ሴት ብስለትን፣ ውበትን፣ ወይም አዲስ እድሎችን፣ የራስ ማንነትን ማደግን ሊያመለክት ይችላል። በአጠቃላይ ሴትየዋ ወደ ተለያየ ነገር በፍጥነት ስትቀያየር ማየትሽ በህይወትሽ ውስጥ ለማወቅ የምትፈልጊው ወይም ለመረዳት የምትፈልጊው ነገር እንዳለ ያመለክታል። እናም አንድ ነገር በፍጥነት እየተቀየረ እንደሆነ ሊሰማሽ ይችላል። በመጨረሻም እናቷ ስትወስዳት ማየትሽ የመጽናናት ወይም የደህንነት የእንክብካቤ ፍላጎት፣ ምናልባትም በአስቸጋሪ ጊዜ ውስጥ ድጋፍ ወይም መመሪያ ፍላጎት እንዳለሽ ያመለክታል ማለት ነው። ሴትቷ አረብ መስላ ስትታይሽ ደግሞ ለባህል ለዘር ወይም ለራስ ማንነት ያለሽን ግንዛቤ ወይም ፍላጎት ያመለክታል። አላሁ ዓለም። ቀጣው ጥያቄ ደግሞ ራሴን እየዘለልኩኝ አያለሁ አለቀልኝ ስል እታች ወርጄ እቀመጣለሁ፣ ከአራተኛ ፎቅ ስዘል በጣም ያስፈራ ነበር ትላለች። ከአራተኛ ፎቅ ላይ ስትዘል ራስሽ ማየትሽ አንድ የሆነ ነገር ከቁጥጥር ውጭ እንደሆነ ወይም ከባድ አደጋ ላይ እንደወደቅሽ ሊሰማሽ ይችላል። አበቃልኝ ብለሽ ማሰብ የፍርሃትና ተስፋ መቁረጥ ስሜትን ያመለክታል። ምንም እንኳን አስፈሪ ቢሆንም ወይም አበቃልኝ ብለሽ ብታስቢም በመጨረሻ በሰላም መሬት ላይ መውደቅሽ ወይም ማረፈሽ ወይም መቀመጥሽ ማለት ነው። ምንም እንኳን አስፈሪ ቢመስልም ከአስቸጋሪ ሁኔታ መውጫ መንገድ እንደምታገኘ ያሳያል። ወይም ደግሞ ችግሩን በሆነ ነገር እንደምታልፊው ማለት ነው። ህልሙ ያስከተለው ከፍተኛ ፍርሃትና ጭንቀት በንቃት ህይወትሽ ውስጥ ከፍተኛ ጭንቀት ወይም ጫና እያጋጠመሽ እንደሆነ ሊያመለክት ይችላል። በመጨረሻም በሰላም ማረፍሽ ከዛ ጭንቀት በሆነ መንገድ እንደምትወጪ ያመለክታል ማለት ነው። መዝለል አደጋን ለመውሰድ ወይም ከምቾት ቀጠና ለመውጣት ያለን ፍላጎት ያመለክታል። ምንም እንኳን መጀመሪያ ላይ አስፈሪ ቢሆንም ውጤቱን በተሳካ ሁኔታ እንዴት ተቋቋምሽ ያመለክታል። ከአንድ ቦታ ወደ አንድ ቦታ መዝለል በሌላ በኩል አንድ አሮጌ ነገር መጨረስ እና ወደ አዲስ ምዕራፍ እየገባሽ እንደሆነ ያመለክታል። ይህም ደግሞ ሞትን አልፈሽ እንደገና እየተወለድሽ እንደሆነ ሊቆጠር ይችላል። ከፍተኛ ፍርሃት ወደ መረጋጋት መቀየር ደግሞ በስሜት ውስጥ መለዋወጥን ያመለክታል። አላሁ አለም። ቀጣዩ ጥያቄ አንድ የማላቀው ሰው መስቀሉን በጉያው ይዞ እኔ ውዱ አርጌ አብረን እንጓዛለን፣ መጀመሪያ ሊያሳልመኝ ሲፈልግ አልሳለምም አልኩት እና ሙስሊም ነሽ እንዴ ብሎ ይጠይቀኛል። መስቀሉ ቀይና የእንጨት ነበረ ትላለች። በመጀመሪያ አንድ የእስልምና እምነት ተከታይ የሆነ ሰው መስቀልን ወይም ደግሞ ቤተክርስቲያንን ወይም ደግሞ ክርስቲያኖችን ማየት ጠላትን ማሸነፍ ስኬትን ያመለክታል ብያለሁ። ግን መስጅድ ውስጥ ማነው፣ ቤተ ክርስቲያን ውስጥ ገብቶ መስገድን አያካትትም፣ ወይም ቤተ ክርስቲያን ውስጥ መግባትን አያካትትም፣ መሳለምን አያካትትም፣ መዘያየርን አያካትትም፣ ሰላምታን በአጠቃላይ ማለት ነው። ነገር ግን ዝም ብሎ ማየት አሸናፊነትን ነው የሚያመለክተው ብያለሁ እና ወደ ህልሙ ዝርዝር እንግባ። የማታቂው ሰው የተለየ እምነት እንዳለውና እምነቱን ይዞ እንደሚጓዝ አንቺም ደግሞ የራስሽን እምነት ይዘሽ እንደምትጓዥ መመልከትሽ በህይወትሽ ውስጥ የተለያዩ ነገሮች ወይም የተለያዩ እምነቶች አንድ ላይ ሊገናኙ እንደሚችሉ ወይም ደግሞ ሊጋጩ እንደሚችሉ ያመለክታል። አብራችሁ መጓዛችሁ ደግሞ ምንም እንኳን ልዩነቶች ቢኖሩም የጋራ መቻቻልን ወይም መግባባት ሊኖር እንደሚችል ያመለክታታል። ቀይ መስቀል የእንጨት ነበር ብለሻል እና ቀይ ብዙ ጊዜ ስሜታዊነትን፣ ፍቅርን፣ መስዋዕትን ወይም ደምን ሊያመለክት ይችላል። በዚህ መንፈሳዊነት ትልቅ ስሜት ወይም ከእምነት ጋር የተያያዘ ትልቅ መስዋዕትነትን ሊያመለክት ይችላል። የእንጨት መሆኑ ደግሞ እንጨት ጥንካሬን፣ መሰረትን ወይም ተፈጥሯዊነትን ሲያመለክት፣ የእንጨት መስቀል ደግሞ የእምነት ጠንካራና የማይለወጥ መሰረት እንዳለው ሊያመለክት ይችላል። ስለ እምነትሽ መጠየቁ ደግሞ በራስሽ ማንነት ወይም በባህልሽ ዙሪያ ጥያቄዎች ወይም ሀሳቦች ከአይምሮሽ ውስጥ እየተመላለሱ እንደሆነ ሊያመለክት ይችላል። አላሁ አለም። ቀጣዩ ጥያቄ ደግሞ እኔ እርጉዝ ነኝ በህልሜ ሴት ልጅ ወልጄ የምታምር እና ወፍራም ነበረች እና ጡት እያጠባዋየሁ። በሌላ ህልሜ ደግሞ ወንድ ልጅ ወልጄ ምንም ሳያመኝ በሰላም ተገላግሌ ወደ ቤት ገባውና አባቴ እንብርቱን ጎትቶ አውቆ ገደለው ክፉ ከሆነ እዶ አርግልኝ ትላለች። ውዳቴ ክፉ ብቻ አይደለም በዛ ላይ ደግሞ አንዳንድ ማስጠንቀቂያዎችንም ሊሆኑ ይችላል። ሁለተኛው ነገር ደግሞ ምናልባት አበተ ሁኔታ ላይ ሊያመለክት ይችላል እንጂ ኦልሬዲ ያኔ ያባቶች እንደዛ ያደርጋሉ ማለት አይደለም። ሴት ልጅ መውለድ ውዳሃቴ፣ ብዙ ጊዜ ስናገር ሴት ልጅ ስትታይም ስትወለድ በሁሉ ለመናዋ ማለት ነው። አምራ እንደዚህ አንቺ ባልሹ መልኩ በተለይ ከታየች ስኬትን ምርጥ ነገር ነው የሚያመለክተው። ወንድ ልጅ ደግሞ ጠላትነትን ወይም ደግሞ ከድካም በኋላ የሚገኝን ፍሬ ወይም የጥረት ውጤት ነው የሚያሳየው ብያለው እና ሲገደል ቢታይም ያን ያክል የሚከፋ አይደለም ማለት ነው። እንደውም ጥሩ ነው ብዬ ነው የማስበው። በአንድ በኢማም እቢን ሲሪን አተረጓጎም ማለት ነው። በሌላ አተረጓጎም ደግሞ አብረን እናየዋለን አሁን ማለት ነው እና አንቺ እርጉዝ እንደመሆነች መጠን ይሄንን ህልማየሽ ማለት ያስፈራል ማለት አይደለም፣ ግን በማብራሪያ አብረን እንየው። በሌላ በኩል ደግሞ እርጉዝ ሴት ሴት ልጅ እንደወለደች ካየች ወንድ ልጅ እንደምትወልድ ያመለክታል ይላል ኢማም ኢብን ሲሪን እኔ በራሴ በደረሰብኝ ከሆነ ግን ሴት ልጅ ካየው ወንድ ልጅ ነው፣ ሴት ልጅ ካየው ሴት ልጅ ነው የምወልደው፣ ወንድ ከሆነ ወንድ ነው የምወልደው። ስብሃንላህ። ያኔ ሁላችንም አንድ አይነት ነው ማለት አይደለም። ህልም እንደ ህልም አላሚውም ነው እንደ ህልም ፈችውም ነው እና ብዙ ሙፈሲሮች ሲናገሩ ግን ሴት ልጅ የወለደች ህልም አላሚ እርጉዝ ሴት ወንድ ልጅ ተወልዳለች ነው። ያንቺ ግን ከዚህ ጋር አይገናኝም፣ ምክንያቱም አንዴ ወንድ አንዴ ሴት ነው የወለድሽው ማለት ነው እና ስትወልጅ ማየትሽ ምናልባትም ሴት ላይ ለመውለድ ፍላጎት አድሮብሽ ሊሆን ይችላል። ወፍራም እና ቆንጆ ልጅቷን ጡት እያጠባች ማየትሽ ደግሞ ስለ እናትነትሽ ያለሽን አወንታዊ ስሜት ያመለክታታል። ደስታና እርካታንም ያመለክታታል። ልጅሽን መንከባከብና መመገብሽ ደግሞ የእናትነት ጉጉትሽንም ሊያካትት ይችላል። ልጅቷ ቆንጆና ወፍራም መሆኗ ደግሞ በጤንነቱ የተሟላ ልጅ እንደምትወልጅ ያሳያል። ቀጥለች ደግሞ ወንድ ልጅ ስትወልጅ ማየት ስለ ልጅ ጾታ ቅድመ ሁኔታ እንደለለሽ ያመለክታል ማለት ነው። ማለትም ወንድም ትወልጅ ሴትም፣ ያኒ ምርጫው የለሽም እንደ ማለት ነው። ወይም ደግሞ ሁለቱንም ጾታዎች እንደምትቀበይ። ያለ ህመም መውለድሽ ደግሞ ስለ መውለድና እርግዝና ያለሽን ጭንቀት እየቀነሽ ነው ማለት ነው። ወይም ሂደቱ በተቀላጠፈ ሁኔታ ያልፋል ብለሽ እያሰብሽ ነው ማለት ነው። ልጅሽን ይዘሽ ወደ ቤትሽ መግባትሽ ደግሞ አዲስ የቤተሰብ ህይወት እንደምትጀምሪ ያበስርሻል። ነገር ግን ወደ መጨረሻውና አስፈሪ ወደሚመስለው ትርጉም ስንመጣ በሌሎች ሰዎች ወይም በሌሎች ሁኔታዎች ላይ የቁጥጥር ማጣት ስሜት እየተሰማሽ ነው ማለት ነው። በተለይ ልጅሽን መጠበቅ ባለመቻለሽ ሁኔታ ፍርሃት ሊሰማሽ ይችላል ማለት ነው። አለዚያም ደግሞ በእውነት ዓለም ከአባትሽ ጋር ያለሽን ውስብስብ ግንኙነት ምልክት ሊሆን ይችላል። ምናልባትም ከዚህ በፊት አባትሽ ጋር ትንሽ ያለመግባባት ችግር ካለባችሁ ልጁን ሲገለው ማየትሽ ምናልባትም ከአለመግባባት ችግር የነበረው የአለመግባባት ችግር ሊያበቃ ይችላል ማለት ነው። አሊያም አስተያየቶቹ ላይ ስጋት አድሮብሽ ሊሆን ይችላል። አባትሽ ልጅሽን ሲገል ማየቱ በሌላ በኩል ለእርግዝናሽ ወይም ለእናትነትሽ ድጋፍ እንደማይሰጥሽ ወይም ተቃውሞ እንደሚያሳይሽ እየተሰማሽ ሊሆን ይችላል። በመጨረሻም ደግሞ ይሄ ሁሉ ካልሆነ በእርግዝናሽ ወይም ልጅ በመውለድሽ ሁኔታ የጥፋተኝነት ስሜት እየተሰማሽ ሊሆን ይችላል ወይም በማርገዝሽ ሁኔታ ወይም ልጅ መውለድሽን ፈቃደኛ ለመሆንሽ ወይም የተሳሳተ ሀሳብ እንደሆነ እያሰብሽ ሊሆን ይችላል። አላሁ አለም ምርጫዎችን ሰጥቼሻለሁ ከነዚህ የወጣ አይሆንም ማለት ነው። የሚቀጥለው ጥያቄ ደግሞ በህልሜ አግብቼ ሰው ቤት ሄጄ ይመስለኛል የሆነ ፀይብ ልጅ አየሁና ካለንበት ቤት ወደ ሌላ ቤት ለመዝናናት እንመለሳለን ብለን ሄድን ይላል። ከምታቂው ሰው ልጅ ቤት መሄድሽና ማግባትሽ ካለሽበት የህይወት ደረጃ ወደ ሌላ የህይወት ደረጃ እየተሸጋገርሽ መሆኑን ያመለክታታል። ማግባት በራሱ አዲስ ጅምርን፣ ቁርጠኝነትን፣ ወይም ከሌላ ሰው ጋር የጠበቀ ግንኙነት መፍጠርን ያሳያል። የምታውቂው ቤት ምቾትሽን፣ ቤተሰብሽን፣ ወይም ያለፈውን ህይወትሽን ሊወክል ይችላል። ከዛ መሄድ ደግሞ አዲስ ኃላፊነት ወይም አዲስ መንገድ መጀመርሽን ያመለክታል። አላሁ ዓለም። ፀይም ልጅ ማየትሽ ደግሞ ያልተጠበቀ ወይም ልዩ የሆነ ነገር ወደ ህይወትሽ እየመጣ መሆኑን ያሳያል። ወደ ሌላ ቤት ለመዝናናት መሄድ ደግሞ አዲስ ልምዶችን መፈለግ፣ ለመዝናናት ወይም ከእለት ተዕለት ጭንቀቶች እረፍት ለመውሰድ ያለሽን ፍላጎት ያመለክታል ማለት ነው። ነው እንመለሳለን የሚለው ቃል ደግሞ ከቀድሞ ህይወትሽ ወይም ሁኔታሽ ጋር ሙሉ በሙሉ እንዳልተለያየሽ ያሳያል ማለት ነው። አላሁ ዓለም በህልሜ እናቴ ገንፎ ትሰራለች፣ ከእሳቱ ላይ እያለ ትበላለች ሰው ሲመጣ ከድና አስቀመጠችው ይላል። እናት ገንፎ እየሰራች ማየት፣ ገንፎ ብዙውን ጊዜ ቀላል እና መሰረታዊ ወይም የቤት ውስጥ ነገርን ያመለክታል። እናም እናት ስትሰራ ማየት ደግሞ የቤተሰብ እንክብካቤን ያሳያል። ይህም ደግሞ ምግብን ወይም መሰረታዊ ፍላጎቶችን ማሟላትን ያካትታል። ገንፎ ከእሳት ላይ ያለ መብላት ደግሞ ትዕግስት ማጣት ወይም ወዲያው የሆነ ነገር ለማገኘት ፍላጎትን ምናልባትም በድብቅ የሆነ ነገር እያደረገች እንደሆነ ያመለክታል። እሳቱ ደግሞ ስሜትን፣ ጉልበትን ወይም አፋጣኝ ፍላጎትን ያመለክታል። ሰው ሲመጣ ከር ነው ማስቀመጣቸው ደግሞ አንድ ነገር በድብቅ እየሰሩ እንደሆነ የጥፋተኝነት ስሜት ሊያመለክት ይችላል። ይህ ማለት ደግሞ ከእሳቱ ላይ መብላታቸው የራሳቸውን ፍላጎት ወደው ለማሳካት እንደሚፈልጉና ከሌሎች መደበቅ እንደሚፈልጉ ወይም እንደሚደብቁ ይህም ደግሞ የሌሎች አስተያየት ወይም ፍርድ እንደሚያስፈራቸው ያሳያል ማለት ነው። ቀጣዩና የመጨረሻው ጥያቄ ደግሞ ስለ አበያ መልበስ የሰራሽ ቪዲዮ ካለ ነው የሚለው ያው፣ በቪዲዮዎች መካከል ሰርቻለሁ፣ ግን ብቻ አሁን ራሱን የቻለ አልሰራሁኝም። ስለዚህ አብረን እናወራለን። አበያ መልበስ መሸፈንና ጥበቃን ያመለክታል። ምክንያቱም በባህላዊ መልኩ አበያ ሴቶች ሰውነታቸውን የሚሸፍኑበት ልብስ በመሆኑ ጥበቃንና ደህንነትን ያመለክታል ማለት ነው። ወይም ከውጭ ተጽዕኖ ለመጠበቅ ያለንን ፍላጎት ይወክላል። አበያ ልክን ማወቅና ትህትናን ያመለክታል። ስለሆነም አበያውን መልበስ ደግሞ እነዚህን እሴቶች ለመጠበቅ ወይም ለማሳየት ህልም አላሚው ያለውን ፍላጎት ያመለክታል ማለት ነው። ይሄ ደግሞ ምናልባት በድርጊትሽ ወይም በቃላትሽ የበለጠ ጥንቃቄ ማድረግ እንዳለብሽ እየተሰማሽ ነው ማለት ነው። በሌላ በኩል አበያ ባህልና ማንነትን ያመለክታል። ምክንያቱም አበያ ለአንድ ሙስሊም ሴት አበያ የባህልና የእምነቷ አካል ነው። ስለዚህ አበያውን መልበስ ከእምነትሽ፣ ከባህልሽ ወይም ከማንነትሽ ጋር ጠንካራ ግንኙነት እንዳለሽ ያሳያል። ወይም ደግሞ ወደዛ ለመቅረብ እየፈለግሽ ነው ማለት ነው። በህልም ውስጥ አዲስ ልብስ መልበስ አዲስ ጅምርን፣ አዲስ ለውጥን ተስፋ ሰጭ ህልምተ የሚባሉት አንዱ ነው ብለን አውርተናል። በተጨማሪም ለተወሰኑ ሰዎች አበያ መልበስ ለአንድ ለተወሰነ ቡድን ወይም ማህበረሰብ ጋር ያለንን ግንኙነት ያመለክታታል። ወይም የአባልነት ስሜት። የአበያውና ቀለምና ሁኔታ በተመለከተ አዲስና ንጹህ አባያ አወንታዊ ለውጥን ያመለክታታል ወይም አዲስ ጅምርን ያመለክታል። ያረጀ ወይም የቆሸሸ አባያ መመልከት ደግሞ አሉታዊ አስተሳሰቦችን ወይም ችግሮችን ሊያመለክት ይችላል። አበያው ምቾት የሚሰጥ ከሆነ በህይወትሽ ውስጥ ጥበቃና ደህንነትን ያመለክታል። አበያው የማይመች ከነበረ ደግሞ በህይወትሽ ውስጥ ገደብና ጭቆና እየተሰማሽ ነው ማለት ነው። ሌሎች ሰዎች በህልሙ ውስጥ ያላቸው ምላሽ ወይም የራስሽ ስሜት የሌሎችን አመለካከት ሊያንጸባረቅ ይችላል። ምክንያቱም ሌሎች በጥሩ ምላሽ ከሰጡሽ የሌሎች አመለካከት በአንቺ ላይ ያላቸው አዎንታዊ አመለካከት ነው ማለት ነው። አንቺ ወይም ጥሩ ስሜት እየተሰማሽ ካልሆነ እና ማለት ጥሩ ስሜት እየተሰማሽ ከነበረ ማለት ነው፣ ደስተኛ ከነበርሽ ሌሎች ለአንቺ ያላቸው አመለካከት ጥሩ ነው ማለት ነው። መጥፎ ከሆነ ከነበረ ደግሞ ቀደም ሲል እንዳልኩት ወይ ሰዎች እየነቀፉሽ ከነበረ፣ ወይ አንቺ ደግሞ እንዳልተመችሽ ከተሰማሽ ያለው ሌሎች በአንቺ ላይ ያላቸው አመለካከት እንደዛው ይሆናል ማለት ነው። አላሁ አለም። የዛሬውን ፕሮግራም በዚህ ያበቃል። እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቤት የአዲስ የሆናችሁም ሰብስክራይብ፣ እያንዳንዱ ቪዲዮ ወይም አዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ቪዲዮን ምልክቱን በመጫን የዘወትር ተከታታይ መሆን ትችላላችሁ። ማለት ነው በተረፈ እስከ መጨረሻ ድረስ ስለተከታተላችሁኝ በጣም አመሰግናለሁ እንዲሁም ደግሞ መልካም አስተያየት ለምትሰጡኝ፣ እንዲሁም ደግሞ ህንምሽ ትክክል ነው ብላችሁ ለምትሉኝ ወይም ትክክል ሆኖላችሁ የደረሳችሁን ገጠመኝ ለምትሰጡኝ ማለት ነው በጣም እጅግ ነው የማመሰግነው። ምክንያቱም እንደት ተጠቀማችሁ እና እንደት ተሳካላችሁ ስሰማ ወይም ደግሞ ስረዳ በጣም ደስ ይለኛል፣ ኮንፊደንስ እንድኖረኝ ይረዳኛል ማለት ነው። በጣም ነው የማመሰግነው፣ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ ተረፈ በሌላ ፕሮግራሜ በሰላም እስከምንገናኝ ድረስ እናንተም እኔም ሰላማችን ይብዛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።